አመሰግናለሁ። የምታውቁኝም የማታውቁኝም ስራ ረዳችሁኝ፣ አመሰግናለሁ። በእኔ የደረሰው አይደርስባችሁ። በልጅ አትፈተ። በቃ እሷን ከዚህ በላይ አናስጨንቃትም። በቅርብም በርቀትም ሆናችሁ በኢትዮጵያም በዚህ ያስገባችሁላት ፈጣሪ አምላክ ግርማ ሞገስ ይሆናችሁ። የጭንቅ ቀን አያምጣባችሁ። እንደ ወፍ በደረዛችሁበት ርዝቃችሁን ይዝራላችሁ። የጭንቅ ቀን አያሳያችሁ። በቤተሰብም በዘርም በማንም አያምጣባችሁ። የሰው ፊት ለማየትም አያብቃችሁ። ሁሉ ጊዜ አላ ከእናንተ ጋ ይሁን እንግዲህ። በጣም እናመሰግናለን። በጣም ቀጥታና ኢሞ ነው ይሄ ያለው። እንግዲህ ጽናቱን ይስጥሽ ማለት ራሱ ቀላል አይደለም። እየደወላችሁ አናግሯት፣ መርዳት የምትፈልጉትን ነገር አግዙ። ውጭ ላላችሁ ኢሞም ስላላት በኢሞት አናግራችኋለች። በተረፈ በጣም እናመሰግናለን። ይሄን ቀን ለእናንተ ያምጣው።

እናመሰግናለን እግዚአብሔር ይስጣችሁ፣ እግዚአብሔር ያክብራችሁ። እነሱ የሚገኙት እነሱ የት ነው የምትገኙት? ሻርጃ አልታውን ነው የሚገኙት። በዚህ ቁጥር ደውላችሁ ቡታ እንጀራ ምግብ ቤት አካባቢ ነው። በዚህ ቁጥር ደውላችሁ እባካችሁ አጽናኗት። ከዚህ በተረፈ ልብስ ያላችሁ ልብስም ስጧት፣ እንዲሁም ደግሞ ያላችሁን ነገር አግዟት። እግዚአብሔር ይስጣችሁ፣ እግዚአብሔር ያክብራችሁ። እዚህ ደግሞ እነሱን በስተመጨረሻ ላመስግናቸው ብዬ ነው ለለቅሶ መተን አስተናግደው ለሰደዱን እሷንም ደግሞ እያጽናኑ ለቆዩት የቤቱ ባለቤት ጓደኞቿ፣ እህቶቿ በጣም እናመሰግናለን። እግዚአብሔር ይስጣችሁ፣ እግዚአብሔር ያክብራችሁ። አልታውን ነው ሻርጃ፣ ቡታጅራ ምግብ ቤት አካባቢ ነው ያለችው። እባካችሁ አግዟት። እንግዲህ ሰኞ ሁለታ እግዚአብሔር ከፈቀደና ከወደደ ፕሮሰሷን ጨርሳ ስትሄደም ትኬቷን ምናምን አስተካክለን እኛ እንነግራችኋለን ማለት ነው። በጣም ቴንኪው። እግዚአብሔር ያክብራችሁ፣ እግዚአብሔር ይስጣችሁ። ከዚህ ውጭ የምለው ነገር የለኝ። በቃ ማገዝ የምትፈልጉ ደግሞ ይኸው አግዟት። እሺ ጋይስ በቃ ሀዘን አይንካችሁ። ምን ይባላል ይሄ ነገር። ማንም ቤት አይጓክፉ አይንካችሁ። ምድር ላይ እናት በልጁ አትፈተን፣ በተለይ በስደት ላይ በልጅ አትፈተን። ያውም ደግሞ በእግዚአብሔር እንኳን ሳይሆን በሰው ነው። ስለዚህ እግዚአብሔር አታልቅሽ እሺ። ሁላችሁንም እግዚአብሔር ለሰርጋችሁን መልሰው ማርያምን ለሀዘን ለሰርጋችሁ ክፉ አይንካችሁ። አዎ አዎ ይክሩ የሰላሳ ሶስት መጨረሻው ና ለጤናት የላከችልሽ ይክሩ። ያው ሰላሳ ሶስት እና እናመሰግናለን። መልካም ሁላችሁንም እና ደህና ደሩ ሳሪም ሱቅ ትታ ነው ማሚን ሁሉዎችንም ምትን ብለን በተለይ ደግሞ የጃዛ ቤቷ አከራይ ስምሽ ማን ነው? ሙሉ ወርቅ ትባላለች። እውነትም ወርቅ ናት። እህቷን እቀፋ አርጋ ማር ደና ትንትን ብላ። እኛም እንግዲህ ያው ሳሪያም ሁላችንም ደግሞ እንደ እህት መተን እንትን ብለናታል። እግዚአብሔር ያጽናት። ይህን ጦርነት ከኢትዮጵያ ምድር ላይ ያጥፋ። ሰላም ኢትዮጵያ ምድር ላይ የጦርነት ክፋቱ። መታችሁ መድረስ የምትፈልጉ ፈጣሪ ያጽናሽ የምትሏት ካላችሁ እዚህ ጋ ቡታጅራ ምግብ ቤት አካባቢ ነው ያለችው። በዚህ ስልክ ደውሉላቸው ታገኟታላችሁ። የቤቷ ባለቤት መታችሁ መድረስ ትችላላችሁ፣ ማጽናናት ትችላላችሁ ብላለች። ነገ ቅዳሜ እንዳሁና በዚች በሁለት ቀን ውስጥ መታችሁ አጽናኗ፣ እህታችንን ድረሷት። ቡታጅራ ቀጥሎ ያለው አውቃፍ የሚባለው ቢውሊግ ነው። ሶስት አመት ሙሉ መዳን ቤት እራሱ አልሰራችም፣ ቋንቋ ትችልም ምናምን እያሉ እያስወጧት፣ ስራም አልሰራችም። በጣም ነው የምታሳዝነው። በቃ ማልቀት ብቻ ነው። እና በቃ ሰፖርት አድርጓት፣ የስምንት አመት ልጅ አለቻት። ልብስ ሻንጣ፣ አንዳንድ ነገር ገዝታችሁ እንደ ወቡ በቃ እኛ ሀበሾች አለን አይደል፣ የሆነ ባህል ያንን አድርገን እንሸኛት ትለንኛ። ለቅሶ ልንደርስ መጥተን ነው። ሙኔትም አለጅ አለች፣ ሳሪም አለች እና ሁለት መቶ ሀያ አምስት ሺህ አልደመርኩም። የጁዬ ላከችውን አልደመርኩም። መቶ ሀያ አምስት ነው ነው የምናደርገው አሁን አምስት ሺ እንሞላላት ና በቃ መቶ ሀምሳ ሺ ለእጇ ትኬቷን አላት አላት ትኬቷን እና እንትኗ ተሽሎላታል። ከዛ በኋላ ደግሞ ያለውን ስልክ ቁጥር ይሰጣችኋለሁ ትደውሉላት አላችሁ ራሷ የራሷን አካውንት እዛ ስትሄድ ደግሞ ትነግራችኋለን። እኛ ይሄንን ብቻ አዋተን እንልካታለን ማለት ነው ምክንያቱም ለአንዳንድ ነገር ግን እናንተ ማሁን እሷ ታወራችኋለች። ጉቺ እኮ መግባት ፈልጋ ነበር። ታዲያ ስቢያታለሁ እኮ፣ ጉቺ ታዲያ ስቢያታለሁ። እኔ ምን እንደሆነም አላወቅኩም። ያው እርዳታው ላይ ልሳተፍ ፈልጌ ነው ሁለት መቶ ሀምሳ ብር ዱባይ

ሰማንያ ሶስት ሰማንያ ሶስት አስራ ስምንት አርባ ስድስት በኢትዮጵያ ሁለት ሺህ ብር አስገባለሁ። እግዚአብሔር ተባረኩ። ቤተሰብ እንዳትወጡ፣ እሺ አራዳ ልጅ። እናመሰግናለን።

ሰላሳ ሰባት ሀያ አንድ ሀያ አምስት ሰዓት አይደለም፣ ዜሮ ዘጠኝ ሀያ አንድ ሰላሳ ሰባት ሰላሳ ሰባት ሰማንያ አንድ ሰማንያ አንድ ዜሮ አራት ኧረ እናንተ የተሳሳተ ኮመንት አትጻፉ። መሲ ልጇ ሞቶባት ይላሉ እንዴ! ላላላ አንዳንድ እኔ ልጅ አይደለም ደረሰኝ በቃ።

አምሳ ስድስት ሀያ ሰባት ሀያ ሰባት አምሳ ሶስት አምሳ ሶስት መጨረሻው ስድስት ወይ በ በሳራ ስም ነው የማስገባው። ሳራዬ በጣም ወድሻ አለ። አመሰግናለሁ። ቁጥሩን ልገበልሽ ዜሮ 11 11 56 27 53 6 እንደውማ ጊዜ አባይ በይና ቁጥሩን ማስገባት ይችላሉ። ምንም ጨጣት የለም።

ሀያ ሰባት 83 መጨረሻ ስድስት ከዛ ምን አድርገን እናስተካክለዋለን ላይ ባላይ ጎላዋል ሽ በቃ እንትን አድርጌ ኮሎ መልሼልሽ ዬ አለው ቲክቶክ ላይ ቲክቶክ ላይ ሀይ ብዬሻለሁ። አካውንት በዛ ልለክልሽ ውሎ በዛንች እገባለሁ አስገቢ የሆነ ይ ቁጥር ይጎለዋል

በአንድ ጊዜ ላይ ተረጋጉ። መጀመሪያ እሷን በደንብ መቀበል አለብን። ሀምሳ ሺህ ብር ከሰጠች እግዚአብሔር ስጠት። ለዚህ ኩሉ ግን ላረጋግጥ። ወይላ እሺ፣ እግዚአብሔር ስጥሽ፣ ተባረኪ። ብሩኩይ ፈጣሪ በጎደ ላይ ብላለሽ። እሺ፣ በቃ ደረሰ ደረሰ። ለሙኒት ልከዋለሁ፣ በዚሁ በቃ። አዎ በዚሁ። እሺ እሺ፣ ቀጥይ። ሰው እንዳታስገቡ፣ እሺ ጋይስ። በቃ ማሂዬ፣ የ ቀጥይ። እንዲህ ማረጋገጥ አለብኝ ጋይስ፣ ለእዛ ነው። ማሂ፣ ቀጥይ ውዴ። እግዚአብሔር ይስጣት፣ ፈጣሪ ይስጣት። ማሂ፣ ቀጥይ እ እንዬ እንዬ፣ ሳልዬ ምንም እሺ፣ ዜንድ መዘገብሽ። እግዚአብሔር ያጽናት። እሺ የመዞርክ ታዲያ እሺ የመዞርክ ታዲያ ወይ ሳርዬ፣ እንዴት ናችሁ? እግዚአብሔር ያጽናት። ሁለት መቶ ዶላር አስገባላታለሁ፣ ሰላሳ ስድስት ሺህ ብር በኢትዮጵያ ይመስለኛል። እና እንትን አርጊኝ፣ አካውንቷን ኢምባክስ አርጊኝ ከቻልሽ። ቁጥሬን እዚህ ላይ ወይም ቁጥሬን ከፈለግሽ አስገባልሻለሁ፣ ችግር የለም። አሁን እኔጋ ጠዋት ነው ታውቂያለሽ፣ አሜሪካን ጠዋት ነው። በኋላ ወደ በኋላ ስወጣ አስገብጅ። ስክሪንሻት አረግልሽ እና አልክልሻለ ፕራይቬት ነኝ እንዴ? ከላይ ያለች አካውንት በኋላ አርጌ

ከዛይት ፈታላ ዜሮ ዜሮ ዘጠኝ ሰባት ይዙት ለዛኩ። እሺ አንድ አምስት ዜሮ ስምንት አራት አራት ዘጠኝ ስድስት አምስት ሁለት ቀጥታና ኢሞ ነው ይሄ ያለው። እንግዲህ ጽናቱን ይስጥሽ ማለት እራሱ ቀላል አይደለም። እየደወላችሁ አናግሯት፣ መርዳት የምትፈልጉትን ነገር አግዙ። ውጭ ላላችሁ ኢሞም ስላላት በኢሞት አናግራችኋለች። በተረፈ በጣም እናመሰግናለን። ይሄን ቀን ለእናንተ አያምጣው እሺ እናመሰግናለን ። እግዚአብሔር ይስጣችሁ እግዚአብሔር ያክብራችሁ። እነሱ የሚገኙት እነሱ የት ነው የምትገኙት? ሻርጃ አልታውን ነው የሚገኙት። በዚህ ቁጥር ደውላችሁ ቡታ እንጅራ ምግብ ቤት አካባቢ ነው፣ በዚህ ቁጥር ደውላችሁ እባካችሁ አጽናኗት። ከዚህ በተረፈ ልብስ ያላችሁ ልብስም ስጧት፣ እንዲሁም ደግሞ ያላችሁን ነገር አግዟት። እግዚአብሔር ይስጣችሁ። እግዚአብሔር ያክብራችሁ። እዚህ ደግሞ እነሱን በስተመጨረሻ ላመስግናቸው ብዬ ነው ለለቅሶ መተን አስተናግደው ለሰደዱን እሷንም ደግሞ እያጽናኑ ለቆዩት የቤቱ ባለቤት ጓደኞቿ፣ እህቶቿ በጣም እናመሰግናለን። እግዚአብሔር ይስጣችሁ። እግዚአብሔር ያክብራችሁ። አልታውን ነው ሻርጃ ቡታጅራ ምግብ ቤት አካባቢ ላይ ያለችው፣ እባካችሁ አግዟት። እንግዲህ ሰኞ ሁለታ እግዚአብሔር ከፈቀደና ከወደደ ፕሮሰሷን ጨርሳ ስትሄደም ትኬቷን ምናምን አስተካክለን እኛ እንነግራችኋለን ማለት ነው። በጣም ቴንኪዩ እግዚአብሔር ያክብራችሁ፣ እግዚአብሔር ይስጣችሁ። ከዚህ ውጭ የምለው ነገር የለኝ፣ በቃ ማገዝ የምትፈልጉ ደግሞ ይኸው አግዟት። እሺ ጋይስ